ሰርተሽደራ ልጅ ተለሽ መ ልጅ ባንባረሽ ዉበሻል አምሮፕሻል ሰላም። ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሬዋ ቤተሰቦች እንዲናችሁልኝ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በአዲስ ቪዲዮ መጥቼ ያለው ዛሬ እንግዲህ ኤፍሬም ሩታዬን ቀጥሯት ነበረ። እኔ ግን ማለት ነው፣ ቆይ ፋሚሊ የሆናችሁ ካሜራ ላይ ብቻ ነው እንደ የምትገናኙት? አንድ ጥያቄ የምጠይቃችሁ ሁሉም ሲመጡ ተገናኝተን አናቅም። ዛሬ ነው ያገኘሁሽ። እንዲህ ነው ቆይ። ለራሳችሁ ጥቅም ብቻ ነው እንዴ ልጅቷን የምትፈልጓት? እና እኔ በጣም ገረማለሁ። በቃ እና ላይፋችሁ ግን ምንድን ነው? ከካሜራ ጀርባ ፋሚሊ አትጠያየቁም፣ ጓደኛሞች አትጠያየቁም። ሁሌ ካሜራችሁን እየደቀናችሁ የምትመጡት ሩታዬን የምታገኟት ለራሳችሁ ጥቅም እንጂ ማለት ነው ምንም ይሄ ቤተሰባዊ ግንኙነት የላችሁም ማለት ነው። እና ተገናኝተን አናውቅም። ዛሬ እንግዲህ ያገኘሁሽ ያው ቤት እንዳልመጣ ሌሎች ሰዎች ካሉ እንዳረብሽሽ ብዬ ነው ምናምን። ልጠይቃት ይገባል። የምትወዳት ከሆነ የምታከብራት ከሆነ በዚህ ሰዓት ከጎኗ ሆነ ቀን በቀን ልጠይቃት እንዴት ነሽ፣ ደህና ነሽ ወይ ብለክ ትሬት ልታደርጋት ይገባ ነበረ። አስመሳዮች ናችሁ ሁላችሁም፣ ውሸታሞች። እኔ በጣም የምትገርሙኝ እኮ እንደው ውይ ሩታዬ የእኔ ቆንጆ ማለት ነው። የእኔ ጠንካራ የእኔ የውሳኔ ሰው በቃ ሴት ልጅ ማለት ነው። ቆራጥ ሆና መብቷን ስታስከብር በቃ እንዴት ብዬ ልንገራችሁ። እውነት ማለት ይሄ ትዳሯን በመበተኑ ወይም ደግሞ ፍቺ ምናምን እንትን በማለቱ አይደለም ጀግና ምናምን ምላችሁ። ግን ታግሳችሁ ታግሳችሁ ታግሳችሁ የሆነ ነገር አሉን ሲላችሁ የምትወስኑት ውሳኔ ያለ አይደለ? ትክክለኛ ውሳኔ በቃ እንደዚህ አይነት ሴቶች ጀግኖች ናቸው። እስከ መቼ ነው የሚገፉት? እስከ መቼ ነው የሚያለቅሱት? እንዴ ሴት እኮ ማለት ነው ልጇን እናትም አባትም ሁሉ ነገርም ሆና ማለት ነው ከአባት በላይ የምታሳድግ ሴት ልጅ ናት። በነገራችን ላይ ና ሩታዬ አሁን ላይ እየሄደችበት ያለው ነገር እኔ ስህተት ነው ብዬ የማስበው ነገር ምንም የለም። በነገራችን ላይ ምንም አይነት ነገር ማለት ምክንያቱም ማድረግ ያለባትን ነገር ሁሉ አድርጋለች። በቃ ጥራለች፣ ስዳሯ እንዳይበተን ብዙ ነገር አድርጋለች። እውነት ለመናገር ማለት ነው፣ ስሬስ ማለት ነው አብርሽን እንትን ለማለት ሳይሆን ፈጣሪ ብሎ ይስማማሉ። አንድ አንድ እኮ ናቸው ድንገራቸው፣ አንድ ማ እኮ አንድ ናቸው፣ አይለያዩም ግን እሩታዬ ማለት ነው አብርሽ ልክሰስ ብትል በብዙ ነገር መክሰስ ትችላለች። በተለይ አሁን ላይ ደግሞ ማለት ነው ኢትዮጵያ ላይ የወጣው ሕግ በጣም ከባድ ሕግ ነው በጣም አንድ ባለትዳር ወንድ ቤቱ ሚስቱ ሳትኖር ሴት ቤት ውስጥ መግባት እንደሌለባት አይደለም፣ ቤት ቤትማ ትልቅ ወንጀል ነው። ቤት ውስጥ ሌላ ሴት መግባት ትልቅ ወንጀል የወንጀል ወንጀል። እሱን ትታችሁት ካፌ ውስጥ ራሱ ማለት ነው ከሌላ ሴት ጋር ከተገናኘ ሚስቱ መክሰስ ትችላለች። ካልሰማችሁ ልንገራችሁ እሺ። እርግጠኛ ነኝ የሰማችሁ ይመስለኛል። ስለዚህ አብርሽን ብዙ ነገር የሚያስጠይቀው ነገር አለ። ሩታ ልክሰስ በደንብ በዚህ በፍቺ ብቻ ሳይሆን በሌላም በሌላም በሌላም በቃ በብዙ ነገር ተንኮል ካሰበች ማለት በብዙ ነገር መክሰስ ትችላለች። ከሄርሜላ ጋር በሚገናኝበት ሰዓት ምናምን በእርግጥ እኔ ሄርሜላ እና አብርሽ ከቪዲዮ መስራት ውጪ ሌላ ግንኙነት አላቸው የሚለውን ነገር አልስማማም። እንደው ሀጽያት ነው የሚሆንብኝ እኔ ዋሽቼ። ማናት ሄርሜላ ታፈቅረዋለች፣ አብረሽ ከሄርሜላ ጋር ሌላ ግንኙነት አለው የፍቅር ግንኙነት ምናምን ብላችሁ ሀጽያት ይሆንብኛል። ለምንድን ነው የሌለውን ነገር አለ አላችሁም? ሄርሜላ የሚገናኙት ለቪዲዮ እንጂ ማለት ነው። ራሷ ሄርሜላ ራሷን የቻለ ቦይፍሬንድ አላት ማለት ነው። ለዛውም ምን የመሰለ ማለት ነው ስሬስ እና ይሄ በሌላ ነገር ምናምን ማሰብ አያስፈልግም። ቁም ነገር ማለት ነው። ከዛ ውጭ ግን አሁን ላይ የሚያደርጉት ነገር የሆነ የአላደለ እንዴት ብዬ ልንገራችሁ? ሩታም ማናት ሄርሜላ አብርሽን አለሁ፣ ልክ ከጎንህ ነኝ ምናምን የሚባል ነገር አለ። እነዛም ነ ብሩኬ ነ አቤላ ምናምን አለ አይደል? በዛ የሆነ ወገን ወገን ለይተው ማለት ነው እና የሚሄዱበት ነገር ያው ደስ አይልም ምክንያቱም አንድ ሴት ልጅ እዚህ ጋ እንደዚህ ሆና እያዩ ከአብርሽ ጎንነን ምናምን የሚባለው ነገር ወንድ ልጅ እኮ እስኪተው፣ ወንድና ምንድነው አንድ ነው ወንድና ውሻ አንድ ነው ይባላል። ቁም ነገር ወንድና ውሻ። ይቅርታ አድርጉልኝ ወንዶችዬ፣ ሁሉንም አይደለም። ወንድና ወሻ አንድ ነው። ወንድ ልጅ ባየበት ይሮጣል፣ ባየበት ይልከሰከሳል ማለት ነው። ሴት ልጅ ግን ታማኝ ናት። ታማኝ በተለይ ለትዳሯ ማለት ለትዳሯ ትዳር ውስጥ ከገባች፣ ትዳር ውስጥ ራሱ ባትገባ ቦይፍሬንድ ብላ ከያዘች ከእሱ ውጭ ምንም አይነት ሰው አይታያትም። በቃ ቤቴ ቤቴ ትዳሬ ትዳሬ። ወንድ ግን ማለት ነው። እውነት ነው የምላችሁ በተለይ ሴት ልጅ ከወለደች በኋላ የሚሰሩት ግፍ ግፍ አይደለም ግፍ አይደለም። እሷን አስቀምጦ ሌላ ሴት ጋር ሄዱ ይንዘላዘላል ብዙ ነገር ያደርጋል። እሷ እዛጋ ልጇን ለማሳደግ ደፋ ቀና ስትል ማለት ነው። እና ወንዶች ይሄንን ነገር ብታስተካክሉ መልካም ነው ብዬ አስባለሁ። እሩታዬ ደግሞ ማለት ነው ከሞለዴ በፊት ሁሉን ነገር ማስተካከል እፈልጋለሁ። ስለ ፍርድ ቤቱ ምናምን ያው ፍርድ ቤት በአንድ ቀን በሁለት ቀን በሶስት ቀን የሚያልቅ ጉዳይ አይደለም። ይህ ፍቺ እና ያለው ነገር አስተካክላለሁ ብላለች። ያው በመሀል ላይ እንግዲህ ይሄ ፍቺን ምናምን የሚባለው በነገራችን ላይ ልንገራችሁ፣ አይሳካም የማይሳካ ነገር ነው ውሸት ነው ፍቺው። ሩታና አብርሽ ታውቃላችሁ እንደማይፈቱ አይፈቱና፣ ግን መጥፎ ቃላት ባንናገር፣ መጥፎ ቃላት ከመናገር እንቆጠብ። እኔ አንድ እንዲሆኑ ነው የሚፈልገው፣ አንድ እንዲሆኑ ምንም ቢሆን ሩታ ለልጇ አታንስም፣ በነገራችን ላይ አታንስም። ልጇን ቅብርር አድርጋ ታሳድጋለች። በዛ ላይ እናት አባት ካላችሁ ማለት ነው። የእውነት ነው። እናንተ ባትችሉ ራሱ እናት አባታችሁ ቅብር አድርገው ነው የሚያሳድጉላችሁ ልጆቻችሁን፣ ቅብር አድርገው እና ለእናት ለአባቷ ደግሞ ፈጣሪ ረጅም እድሜና ጤና ይስጣቸው፣ ማለት ነው እንጂ አይደለም የሩታ ልጅ የሌላም ልጅ ማሳደግ ይችላሉ ማለት ነው። ማዘር ባለፈው ሲናገሩ አላያቸውም። እኔ ቅብርር ብዬ ያደግኩ ነኝ ብለዋል። ቅብርር ብዬ ያደኩ ነኝ ምን ማይቸግረኝም ብላልች የሩታ እናት ማለት ነው። ስለዚህ አንዳንድ ጊዜ የሚያኮራ ቤተሰብ ሲኖራችሁ ግን ደስ አይለም። እኔ ደስ ነው የሚለኝ፣ በቃ የሚያኮራ ቤተሰብ ሲኖራችሁ እና ግን ደስ የሚለው በትዳራችሁ ጸንታችሁ ባልና ሚስት አንድ ላይ ሲሆኑ ነው እና እኔ የምመኝላቸው ለሩታና ለአብርሽዬ አንድ ላይ ሆናችሁ ልጃችሁን በሰላም በጤና እንደምታሳድጉ ምኞቴ ነው። ደግሞም ነው ደግሞ ደግሞም ነው ማለት ነው። አብርሽ ይወዳታል እኮ ሩታዬን፣ በጣም ነው የሚወዳት ከምላችሁ በላይ ማለት ነው። ግን ሴጣን ነው ሴጣን፣ ይሄ ብር ብር የሚባል ነገር ብር ያሳዝታል እኮ እንደ አንተ ብር እንደው ብር ብር ነው የሚያሳስታቸው እኮ በቃ እዚህ እየመጡ ተፋታን፣ ተጣላን፣ ምናምን ቅብር ጥሶ እየተባለ ብር የሚባለው ነገር ያሳስታል እንጂ አብርሽ ሩታዬን ቄጡ እስከሚንቀጠቀጥ ነው የሚወዳት። ሩታዬም አብርሽን በጣም ነው የምትወደው። አሁን ሩታዬ የእውነቷን ይመስላችኋል እንደው ክስ ድረስ ሄድኩ ምናምን የምትለው? ፈጽሞ ፈጽሞ ፈጽሞ አትሄድም አታደርገውም ማለት ነው። እሱን ደግሞ ወደፊት እናያለን፣ ወደፊት እናያለን። ውዶቼ ማሮቼ እናንተ ጥሩ ጥሩ ነገር አስቡ ተሰርተሽ የደራ